ጨለማ ቤት ነው። ቀብር ብቸኛ ቤት ነው። ቀብር ሲገባ አንድ ሰው የሚገባው ብቻው ነው ማለት ነው። ማንም ይሁን ማን አብሮት የሚገባ አንድም አካል የለም ማለት ነው። ከቤተሰቦቹም ይሁን ከጓደኞቹም ይሁን ከማንም ማንም ከእሱ ቀር አብሮ አይገባ፣ ብቻውን የሚገባው ማለት ነው። ቀብር ትላትል የሚበዛበት ቤት ነው። ቀብር ማለት ትላትሎች የሚበዙበት ቤት ነው። ቀብር ማለት ሶስተኛ ቤታችን ነው። አንደኛ ቤታችን ቤት ነው የእናት ማሀፀን ሁለተኛው ዱንያ ላይ፣ ሶስተኛ ደግሞ ቀብር ነው። አለሙል በርዘኽ ይባላል የበርዘኽ ኑሮ

አላህንና መልእክተኛውን ያመፀ ከትእዛዛቸው ውጭ የሆነ ደግሞ ቀብር ላይ ምቾት አይኖረውም። ቀብሩ ለሱ ስቃይ ይሆናል። የስቃይ አይነቶች በሱ ላይ ይፈራረቃሉ ማለት ነው። አላህ የጠብቀን። የትላትል መዋያ ይሆናል ገባችሁ። ስለዚህ ቀብርን ጠዋትም ልናስታውሰው ቀንም ልናስታውሰው ማታም ልናስታውሰው የሚገባ ነገር ነው። ቀብር የሚባለው ወዝ ተወዘት ይጣላለ አጎቱ ከአንተ ጋር አይገባም አክስትህ ከአንተ ጋር አትገባ፣ አባትህ ከአንተ ጋር አይገባም፣ እናትህ ከአንተ ጋር አትገባ፣ ወንድሞች ሴቶች ከአንተ ጋር ብሎ ቀብር አይገቡ ማለት ነው ብቻ የሚትገባበት ብቸኛው ቤት ነው ቀብር የሚባለው ማለት ነው። ለዚህ ነበረ ዑስማን ብኑ ዓፋን ረዲላሁ አንሁ ስለ ጀሃነም ሲወሳ አያለክሱም ነበረ፣ ስለ ጀነትም ሲወሳ አያለክሱም ነበረ፣ ስለ ቀብር ሲወሳ ግን ያለክሱ ነበር ማለት ነው። ስቅስቅ ብለው ያለክሱ ነበረ። ጠያቂ ጠየቃቸው፣ ከሳቦች ማከረንቱ ጠየቃቸው፣ አንተ ዑስማን ሆይ

አወሉ መንዝልን ምን መናዝል ለአኸራ ደግሞ መነሻ ቦታ ነው፣ የመጀመሪያ ቦታ ነው አሉ። ጀነት ሲገባ ከሰዎች ጋር ነው የሚገባው፣ ጀሃነሙም እንደዚሁ አሉ። ቀብር ሲገባ ግን ብቻዬ ስለሚገባ አብሮ የሚገባ አካል የሌለ ስለሆነ ለዚህ ነው ብቸኝነቴ ነው የሚያስለቅሰኝ አሉ። ገባቸው። ምን አሉ ነቢ ስ ሰለም ቀብር የሚባለው አሉ ነቢ ስ ሰለም ቀብር የሚባለው ሁወ ሪያዱን ምን ሪያድ ልጀና አው ሑፈሩን ምን ሑፈር ናር። አሉ ነቢ ስ ሰለም ቀብር የሚባለው ከጀሀነም ሸለቆዎች አንዱ የሚሆኑበታለ አሉ ወይም ደግሞ የጀነት ጨፌ የሚሆኑለት ሰው አለ አሉ ነቢዩ ለ ወሰለም እንደ ኢማናችን፣ ነው እንደ ኢማናችን ጥንካሬ፣ እንደ አቂዳችን፣ እንደ ተውሂዳችን፣ እንደ ሱና እንደ መጠበቃችን፣ ቀብራችን ወይ እንደ ጀነት ጨፌ ይሆናል ወይም ደግሞ እንደ ጀሀነም ጉድጓድ ይሆናል ማለት ነው። አላህ ይጠብቀን። ስለዚህ ቀብሩ ላይ ጥያቄዎች አሉ። እነዚህ ጥያቄዎች በቁጥር ሶስት ቢሆኑም ከባባድ ናቸው። በጣም ከባባድ እኛን ዱኒያ ላይ የሚፈታትሩ የሆኑ ጥያቄዎች ናቸው ማለት ነው። አንደኛው በአላህ ማመን ነው። መረብ ከሚለው ትልቁ ነገር በአላህ ማመኑ ነው። ዱኒያ ላይ በአላህ ማመን ከባድ ነው በጣም አብዛኛው ሰው በአላህ አሚኛለሁ የሚለው በሚላሱ እንጂ በአላህ ካመነ በኋላ በአላህ ትዕዛዝ ላይ መገኘቱ በጣም አስቸጋሪ ነው። ይህ ሰው በአላህ አምኗል ይባላል። በአላህ አሚኛለሁ አለ አንድ ሰው ለምሳሌ። እሺ በአላህ ካመንክ ታዛዥነትህን ገልጸሃል ወይ ታዛዥ የላ እንትዛዝ ጠብቃለ ከከለከለ ትከለከላለ ያለ የነቢዩን ሱና ታከብራለ ትተገብርለህ እ ነው ትልቁ ነገር ውላን የሚባለው በምላስ ብቻ በላምኛው የሚባ አ ነው ስለዚህ ምን ይባላል ሰውየው ንረ ወይም ደግሞ መን ረቡኪ ነው የሚባለው ጌታ ማን ነበረ ዱኒያ ላይ ስትኖር የምታመልከው ጌታ ማን ነበረ ወይም ጌታሽ ማን ነበረ? ተብለው ይጠየቃሉ ማለት ነው። አንደኛው ይህ ነው ጥያቄው። ይህን ጥያቄ መመለስ የሚችለው ማን ነው ይባል? በትክክል በአላህ አምኖ በመጨረሻው ቀን አምኖ የአላህን ትዕዛዝ በነቢያችን መንገድ ሲፈጽም የቆየ ሰው ነው። በእሱ ቆይቶ በሱ ኖሮ የሞተ ሰው ነው። ይህ በጣም ከባድ ነው። በአሁኑ ሰዓት ሰዎች በሚላስ ብቻ ሆኗል። ነገር ሁሉ በሚላስ ከአንገት በላይ ሆኗል ማለት ነው። ትልቁ ነገር አንተ ባን በአላህ ካመንክ ያመንክበትን ነገር መስራት መተግበር ግዴታ ነው። መን ረቡክ ይባላል። ጌታ ማን ነበረ ዱንያ ስትኖር። አቂል ከሆነ ሙእሚን ከሆነ በአላህ የሀይመነ ከሆነ እዚህ በትክክል ተውሂዱን አቂዳውን አስተካክሎ ሱናውን ጠብቆ ከሆነ አላሁ ረቢ ይላል። ምንም ነገር አይከለክለውም። አላሁ ረቢ ጌታዬ አላህ ነበረ? ነበራ። በሱ አምኜ መልእክተኛውን ተከተዬ የሱን ትእዛዝ በመልእክተኛው መንገድ የፈጸምኩ ነው ኖሬ መጣው። ስለዚህ ይላል ሁለተኛው ጥያቄ ወማ ነቢዩከ ነው፣ ነቢይህስ ማን ነበር ይባላል። ይህም በጣም ከባድ ጥያቄ ነው። በአሁኑ ሰዓት ሰዎቹ ነቢዩን ሰለላሁ ዐለይሂ ወሰለም እንወዳለን ይበሉ እንጂ እንወዳለን። መውሊድ እናከብራለን እላሉ። የእሳቸው መውለድ መውሊድ ማድረግ መስሏቸው ሰዎቹ ይሸወዳሉ ማለት ነው። መውሊድ አስለን አስል የለውም፣ ማስረጃ የለውም። ቁርአን ላይም ሐዲስ ላይም የለም። ነቢዩ አልፈጸሙትም፣ ማንም አልፈጸመውም። ሳቦቹም አይመቱ ለአርባም አልፈጸሙትም። መውሊድ ግን ሰዎች በምን ይሸወዳሉ? እኛ ነቢዩን እንወዳለን። በምን ምን ማስረጃ አለው ሲባሉ መውሊድ እናከብራለን እንላሉ። መውሊድ ማክበር ነው እንደ ነሱ። እሳቸውን መውደድ መገለጫ አይደለም፣ ወላሂ አይደለም። እንደውም ይሄ ዝያዳ ነው፣ ጭማሪ ነው፣ የሚያስቀጣ ነገር ነው። በዲን ላይ መጨመር አይቻልም፣ መቀነስም አይቻልም፣ በዲን ላይ ማለት ነው። ብዙ ሰዎች በዚህ ይሸወዳሉ። ስለዚህ መን ነቢዩ ሲባል

እሱ ካስተማረኝ አስተምሮ ውጭ አልሆኑም ነበር ብሎ ወነብይ ወ መሐመዱ እላል ማለት ነው። ይሄ ከባድ ጥያቄ ነው። ይህን ጥያቄ ወለ ሰሚሽ ነው የነብዩን ሱና ሳይጨምር ሳይቀንስ አምኖበት በሱ ኖሮ የሞተ ሰው ነው ማለት ነው። እሄ ሶስት ጥያቄስ ምንድነው? ወማዴኑከ እምነት እምነትህስ ምን ነበረ?

ለይሰ ልእስላሙ ኢላ እስሙሁ ወለይሰ ልቁርአኑ ኢላ ረስሙሁ ነው የተባለው። ያሉት አንድ አሊም እንዳው እስልምና የለም አሉ ስሙ እንጂ እስልምና የለም አሉ። ፊ አኽር በዚህ ዘመን ማለት ነው። ቁርአንም የለም ጽሑፉ እንጂ አሉ። ምን ማለት ነው ይሄ? እስልምናም ሰዎች ሙስሊም ነን ይበሉ እንጂ ለእስላም አላደሩም በተገቢው መንገድ በሚፈለገው መልኩ ለኢስላም ያደሩ አይደለም። የኢስላም ይግጋት እነሱ ጋር የተከበረ የተጠበቀ አይደለም ነው። ቁርአን ደግሞ ይቀራ ያነብቡት እንጂ ቁርአን ምን እንደሚል አያውቁም፣ ትርጉሙን አያውቁም። ለው ደግሞ ቁርአን ለሚለው ደግሞ ለትእዛዙ እንደሆነ እንደዚህ እየተገበሩ አይደለም ይላሉ፣ አንድ አሊም ማለት ነው። ስለዚህ ማ ወማ ዲኑክ ሲባል

የቀብር ጥያቄ ቀለል ያለ ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም ከዛ በኋላ ያለው ገር በገር ይሁን ነታል አይጠብቅበትም አሉ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም አይጠብቅበትም ቀብሩ ላይ ቀብሩ ላይ የቀለለው ሰው አሉ። ጥያቄው ያልጠበቅበት ሰው ወይም ነው ጥያቄው ምላከስ ያው ሰጠ ሰው ከዛ በኋላ ያለው አስሀል ነው የሚሆነው አስሀል ማለት ገር ይሆናል ማለት ነው ይጋል ማለት ነው ቀብር ላይ ግን ሰውየው ከጠበቀበት መመለስ ካልቻለ ግን ቀብሩ ከቀብሩ በኋላ ያለው አሸድ ነው የሚሆነው፣ ማለት የጠበቀ ነው የሚሆነው፣ ማለት የጠበቀ ሂሳቡ ይጠብቅበታል፣ ስላጡ ይጠብቅበታል። ምኑ ምኑ በቃ የጠበቀ ይሄዳል ነብዩ ሰለላሁ ዐለይሂ ወሰለም። ስለዚህ ቀብራችን ላይ ጥሩ ምላሽ እንድንሰጥ መስፈርቶችን አሟልተን በአላህ አምነን አቂዳችን ተውሂዳችን የውስጥ እምነታችን አጥርተን ጸዳ አርገን ዒባዳዎቹን የሰራን ቆይተን መሞት አለብን ማለት ነው። ሱና በደንብ አርገን መያዝ አለብን ያላን ትእዛዝ ማክበራል አጢዑ ላሀ ወአጢዑ ረሱል አላህንና መልእክተኛውን ታዘዙ አለ። ይህ አላህ ቃል ነው። ታዘዙ እተቢዑ ማ ኡንዝለ ኢለይኩም ምን ረቢኩም እተቢዑ ተከተሉ ከጌታችሁ ወደ እናንተ የተወረደውን ህግ ተከተሉ። በሱ ተምሯል። አላህ ሱብሐነሁ ወተዓላ ወላ ተተቢዑ ኹጡዋት ሸይጣን የሸይጣንን መንገድ እንዳትከተሉ፣ የሱን ኮቴ እንዳትከተሉ ብሎ አላህ ሱብሐነሁ ወተዓላ ተናግሯል ማለት ነው። ስለዚህ ቀብር ይሄ ነው። ቀብር እንግዲህ ቀብር የሚባለው ይሄ ነው። ስለዚህ ለዚህ ቀብር እንዘጋጁላቸው፣ ላ እንዘጋጅ ለሦስቱ ጥያቄዎች መልስ የሚያሰጥ መልካም ስራ እንስራ። ሁላችንም ያው ኢንሻአላህ እዚህ ያቆማለሁ። ሹክረን ለሰማዕኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።